ማርሻል ብርሃኑ ጁላ በምዕራብ እዝ ምስረታ በዓል ላይ ያደረጉት ጠንካራ ንግግራቸው በጣም የአገሪቷ ያለውና አደጋ ተቀልብሶ ኢትዮጵያ ወደ ሰላም ወደ ተረጋጋችበት ደረጃ እያመራች መሆኑን ገልጸዋል። ማርሻል ብርሃኑ ጁላ እየተበተነውን የአገሪቷን ሰራዊት ከባዶ አንስተው አደራጅተው ከያቅጣጫው የተቃጣባትን የውጭና የአገር ውስጥ የተቀናጀ የባንዳ ቡድን በመቀልበስ ታሪክ የሰሩ ጀግና መሪ ናቸው። ያው ኢትዮጵያ ውስጥ ባንዳ እንጂ ጀግና የሚደገፍባት አገር አይደለም። አንቺ ኢትዮጵያ ሞኝነች ተላላ የሞተልሽ ቀርቶ የገደለሽ በላ የሚለው የአገሬ አባባል ዝም ብሎ ስላልሆነ ማርሻል ብርሃኑ ጁላ የባድሜን ጦርነት ዛሬ አስታውሰው አንስተዋል። ምዕራብ እዝ ባድሜን ምሽግ በመስበር ትልቁን ዋጋ የከፈለችው እዝ ነው። እሳቸው ደግሞ የዛ የባድሜ ምሽግ በማሰበር የመሩ መሪ ናቸው። በጣም በዚህ ለታሪክ ቪዲዮቸው ተቀርጾ ቁጭ ብለዋል። ዛሬ ደግሞ የዛን ትውስታ አንስተው ለምዕራብ እዝ እያደረገች ያለችው አሁንም በምዕራብ ወለጋ አገባቢ በሸኔና ና ተመሳሳይ ሀይሎች ሀገራችን ላይ ላይ አደጋ ለመቀልበስ እያደረገች ያለችው የምዕራብ ዝ ግንባር የመስረታ በዓላቸውን እያከበሩ ነው። በወለጋ ከተማ፣ በለቀምት ከተማ ክብር ፕሬዚዳንት ሽመልስ አብዲሳምና ሌሎችም ባለስልጣን ከማርሻል ብርሃኑ ጁላ ጋር እዛ ተገኝተዋል። እሳቸውም እንደተናገሩት የምዕራብ ዝን አመስግነዋል። ሌሎችም የኢትዮጵያ መከላከያ ሰራዊት ከአፍሪካ ካሉ መከላከያ ሰራዊቶች ለሀገር ፍቅር ያለው የአባቶቻችን የዱላ ቅብብሎሽን እያስቀጠለ ያለው የታሪክ አደራ የዚህ ዘመን ትውልድ ተጠያቂነት የአባቶቻችን ኦኔ ያነገበ የሀገር መከላከያ ሰራዊት ነው። ይህ ሰራዊት በራሱ በራሱ ልጅ ሲወጋ በራሱ ልጅ ሲጠላ፣ ነገ አገሩን የሚወድ መከላከያን አይጠላም። ምክንያቱም መከላከያ የሌላት አገር ልትኖር አትችልምና። በየዘመናት ስርዓቶች ይቀየራሉ፣ ስርዓቶች ይለወጣሉ፣ ፖለቲካ ይቀያየራል። ግን የአገር መከላከያ ሰራዊቱ ብታፈርሰውም፣ ሌላ አገር መከላከያ ሰራዊት ማደራጀት አይቀርም። ደርግ የደርግን ሰራዊት ያፈረሰው ከጫካ የመጣ ጉሬላ ሰራዊት ዘመናዊ ወታደር ለማቀናጀት ሲፈልግ የበተናቸውን ሰራዊቶች ነው። ለምኖ እንደገና ዘመናዊ ሰራዊት ሙያዊ ያለው ሰራዊት እንዲሰለጥን፣ አየር ኃይሉን፣ መካነ እዝዱን፣ አየር ወለዱን በነባር የበተነውን ሰራዊት ውስጥ ለስልጠናና ለማደራጀት ለምኖ እንደገና እንዲያደራጁ ያደረገው ያንን የበተነውን የሀገር መከላከያ ሰራዊት ነው። እና አገሪቷ ኢትዮጵያ እስካለች ድረስ እኔ ስርዓት ቢቀየር የኢትዮጵያ ሀገር መከላከያ ሰራዊት ይኖራል። ስለዚህ ነግ በኔ ብለ ዛሬ የሀገር መከላከያ ሰራዊትን ማክበር ግዴታ ነው። እስቲ ማርሻል ብርሃኑ ጁላ ምንድን ነው ያሉት? ለቀምት ክንደ ብርቱ ሰዎች ገንብታለች። የዚህን አይነት ሰራዊት በመገንባቷ ባለፉት የተቃጣብንን ሀገር አፍራሽ ጥቃቶችን በአስተማማኝ መክተን የጠላቶቻችንን ድል አምክነናል። ጠላቶቻችን ከሩቅና ከውስጥ ቅጥረኛ ቀጥረው እንዲነሱብን ያደረገውን የሕዳሴን ግድብ ለፍጻሜ በማብቃት ፈተናዎችም በስኬት ተሻገርናል። ለህዳሴ ግድብ ስኬት ሁሉም ድርሻውን የተወጣ ቢሆንም የህዳሴ ግድብ እንዲቋረጥ ለማድረግ ተቀጥሮ የመጣውን ዐሥራ አምስት ሺህ ቅጥረኛ በመደምሰስ ሕዳሴን ታድጎ ለመጨረሻው ስኬት ለማብቃት የምሮምዝ ያደረገው ተጋድሎ በታሪክ ተመዝግቦ ይኖራል። በዚህ ተግባሩን ብቻ ለምራ ምስጋና አቀርባለሁ። መንግስት መከላከያና መላው ህዝባችን የሚኮሩባችሁ መሆኑን ለምዕራብ እዝ አባሎች መግለጽ እወዳለን። ክቡራትና ክቡራን ባለፉት የላይት ዓመታት ሰራዊታችን በርካታ ፈተና ፈታኝ ተልዕኮዎችን በድል ተወጥተዋል። መከላከያ ሰራዊታችን ለኢትዮጵያ የተደገሰላትን አደጋ የቀለበሰ የኢትዮጵያ ሉዓላዊነት ምሽግ እንደሆነ አረጋግጠዋል። የጠላትን ከፋፋ ፕሮፓጋንዳና ወጀብ ሳያናውቀው የማይተለፉ የሚመስሉ ፈታኝና በታኝ ወጥመዶችን መጣጽ ሕዝባችንን አሻግሯል። ከእነዚህ ሰራዊት ክፍሎች ውስጥ አንዱ የሆነው ዛሬ አርባ ሰባተኛውን ዓመት የምስረታ በዓሉን እያከበረ የሚገኘው ምዕራብ እዝ ሀገርን ለማጽናት ከፍተኛ ተጋድሎ ካደረጉና ተቋማችን ከሚመካባቸው እዞች አንዱ ነው። ምዕራብ እዝ ውልደቱ በምዕራቡ የሀገራችን ክፍል በ1960ዎቹ መጨረሻ ቢሆንም በየዘመናቱ በተለያዩ አደረጃጀቶችና አነስተኛ የጦር ክፍሎች ሀገራዊ ግዳጁን የተወጣ የቆየ የጦር ክፍል ነው። በተለይ በ1970 ዓ.ም መጀመሪያ ላይ ጠቅላይ መምሪያውን በጅማ አድርጎ በከፋ ወለጋ፣ ሉባቦርና ሌጭ የሀገራችን ምዕራብ፣ ሰሜን ምዕራብ እና ደቡብ ምዕራብ ቀጠናዎች ሀገራዊ ተልዕኮን የፈጸመ ነባር የጦር ክፍል ነው። የቀድሞ ሰራዊት ከፈረሰ በኋላ በ1987 ዓ ም እንደገና ተደራጅቶ የምዕራብ ቀጠና ምሽግ ሆኖ ሰርቷል። ለውጡን ተከትሎ ራሱን በመገንባት በማደራጀትና በማስማት ከውስጥና ከውጭ የሚቃጡ የሰርጎ ገብ ጥቃቶችንና በተለያዩ የአገሪቱ ክፍሎች የሚፈጠሩ ግጭቶችና አለመረጋጋቶችን ሰፊ ቀጠና ሸፍኖ የጸጥታ ችግሮችን በመቆጣጠር ሰላም፣ መረጋጋት ለወፍረገት ውጤታማ የግዳይ አፈጻጸም ያሳየ ጠንካራ የጦር ክፍል ነው። የምራብስ እርሾ የሆነው ዝነኛው ነበርና የምራብ እናት የሆነው አበጠኛ ክፍለ ጦር ለዛሬው ምዕራብ እዝ ያወረሰው የጀግንነት የአሸናፊነትና የጽና ተሞክሮዎች የዛሬው ስኬትና ቁመና መስፈንጠሪያ ሆነውታል። ይህ ክፍለ ጦር በአገር ውስጥና በአገራባጅ የሚከሱትን እንክሳዎችን በመመከትና በማምከን የኖረ በኢትዮጵያ ኤርትራ ጦርነት ታሪክ የሰራ ከሌሎች አጋር የጦር ክፍሎች ተቀናጅቶ ባድመን ሰብሮ በመግባት የኢትዮጵያ ሰንደቅ ዓላማ በባጀመ ያው ለበለበና በተሰማራባቸው ግዳጆች ሁሉ በድል የሚመለስ የድል ምልክት የሆነ ነባር የጦር ክፍል ነው። እንደ ተመለከታችሁት እንግዲህ ክቡር ማርሻል ብርሃኑ ጁላ የምዕራብ ዝን አመሰራዛደት ከመጀመሪያው ከ ከ ከ ደርግ ስርዓት ጀምሮ የነበረውን ታሪካዊ አመጣጡን ገልጾ እስከ ባድሜ ያደረገውን ድልና አሁንም እያደረገ ያለውን ከትውልድ ትውልድ እየተላለፈ የመጣውን ህዝባዊ ሰራዊታችንን ማናርዳ የነበረ ማናርዳ የቀበረ ነው የሚባለው የኢትዮጵያ የበፊት የሰራዊት አደረጃጀትም አሁንም ያሉትንም በመጽሐፍ ሳይሆን በጭንቅላታቸው ውስጥ ሴፍ አድርጎ ታሪካዊና ብልሹንም ጥሩንም በደንብ ከልጅነታቸው እያዩ የመጡ በመሆናቸው አሁን እየገነቡ ላለ ሰራዊት መሰረትና እርሾ የሆናቸውና ሰፊ ልምድ ያላቸው ኢታማጆር ሹም ናቸው ማርሻል ብርሃኑ ጁላ። ለዚህ ደግሞ የሀገር ሀገር ወዳድነታቸው፣ እውነተኛ ኢትዮጵያዊነታቸው አስመሳ ያልሆኑና ለሀገራቸው ከደም ስራቸው ጋር የተዋዋደ ኢትዮጵያዊነት በውስጣቸው የሚንቀለቀል ኩሩ የኢትዮጵያ ቁርጥ ቀን ልጅ ነው። በዛ በክፉ አገራችንን ለመበተን ኢትዮጵያን ለመበተን ሲኦልም ቢሆን እንገባለን ያሉ ቡድኖችን ሲኦል ከተው ኢትዮጵያን ያዳኑ ጀግና መሪ ነው ያው ነብይ በሀገሩ አይወደድም ሆኖ ነው ያው። ከኦሮሞ መወለዳቸው በጣም በድሏቸዋል እንጂ አሁን ኢትዮጵያ የገባችበትን አደጋ ውስብስብ ሁኔታ ላይ የኢትዮጵያ ጦር ጠቅላይ አዛዥ ሆኖ አገርን ማስቀጠል መቻል ትልቅ ችሎታ ነው የሚጠይቀው። ትልቅ ጥንካሬ ይጠይቃል። ትልቅ ቆራጥነት ይጠይቃል። ትልቅ እውነተኛ የአመራር ብስለት ይጠይቃል። እሳቸው ደግሞ እንደምታቁ ደፋር ናቸው። ሀገራቸውን ይወዳሉ። የፖለቲካ አሻጥር አያውቁም። የፖለቲካ የካድሬ ነገር አያውቁም። እሳቸው አገርና አገርን ነው የሚያስቀድሙት። ለዚህ ደግሞ ስኬታማ ሰራዊት መስርተዋል። የኢትዮጵያ ህብረ ብሔራዊ ቀለም የሆነውን የሀገር መከላከያ ሰራዊት በማደራጀት ተዋተውላቸዋል ከዛ ከዘረኝነት ቋት ውስጥ አውጥቶ ኢትዮጵያኖች በአንድነት የሚያስቡበት ኢትዮጵያ ኢትዮጵያ የሚሸት የሀገር መከላከያ ሰራዊት የመሰረቱ ጀግና የጦር አዛዥ ናቸው። ለዚህ ደግሞ ምዕራብ እዝ ላይ ያደረጉት ንግግራቸው ለኢትዮጵያ ያላቸውን ስብዕና በደንብ ከውስጣቸው ከንግግራቸው ትረዳላችሁ። እኔም በዚህ አጋጣሚ የእናንተ የ ሰራዊቱ አባል በመሆኔ በዛ ውስጥ በማገልገሌ የምስራቅ እዝ ጀነራል ባጫ ደበሌ የሚመራው እዝ ውስጥ ነው የነበርኩት። ምስራቅ እዝ ነው የኔ እዝ፣ አስራ ሶስተኛ ክፍለ ጦር የሚባል አሁን ወዳን ጥሩ የሚባለው ከወያኔ ውስጥ አንጃ ሆኖ ወደ በረሃ ወያኔን ለመታገል ወደ በረሃ ገባ የተባለው ወዳን ጥሩ እሳቸው የኔ ብርጌድ አዛዥ ነበሩ። ኮሎኔል ወይም የዛ ጊዜ ሻለቃ ተፈሪ ጌታቸው የሚባል ተሰውቷል፣ ብሮ ግንባር የኔ ብርጌድ አዛዥ ነበሩ። የክፍለ ጦር አዛዥ ዛሬ የኦሮሚያ ፖሊስ ውስጥ የሆነ ዞን አዛዥ ሆነዋል መሰለኝ፣ ናታን የሚባል በጣም ጠንካራ ብረት የሆነ የክፍለ ጦሬ አዛዥ ነበረ። የኮር አዛዥ ደግሞ ጀነራል ባጫ ደበሌ ነበር። እዚህ ቦታ ላይ ለረጅም ጊዜ መከላከያ ውስጥ በመቆየቴ ሬንጀራችሁን ሳይ እንባ ይመጣኛል። ምን ነው እድል አግኝቼ ልጆኜ እንደገና የሰራዊቱ አባል ሆኜ ማርሻል ብርሃኑ ጁላና ክቡር ጠቅላይ ሚኒስቴር ዶክተር አብይ ጠቅላይ ጦር አዛዥ በሆኑበት ዘመን አገልግሎት ብሰጥ ኖሮ ብዬ አለው። ግን እድል ነውና ሰው ተፈጥሮ ነውና ወደ ልጅነት አይመለስም። እድል ቢገኝ ግን ወደ ልጅነት ተመልሽ የአገር መከላከያ ሰራዊት አሁን ባለው ሁኔታ ለማገልገል ፍቃደኛ ነበርኩ። ግን አልሆነም። ሶ የዚህ ዘመን ትውልድ ሆኖ የዚህ ሰራዊት አካል መሆን መታደለው። አገር ከሰራዊት በላይ የሚወደው ማንም የለም። ባንድራ ለብሶ ሰራዊቱ የሞተለትን አርማስ መሆኑንም ሳይገነዘብ ሰራዊት እየሰደበ ባንዲራ ለብሶ የሚያለቅስ ማህበረሰብ መኖሩም እሱም ይቆጫል። ስለዚህ ምዕራብ እዞች እንኳን ለምስረታ በዓላችሁ አደረሳችሁ ለማለት ትፈልጋለሁ። መልካም ጊዜ፣ መልካም ቆይታ። እቺ መልእክት ለማስተላለፍ ነው። ሼር ላይክ አድርጉልኝ።